ያልተገዛን መሆናችን በታሪክ ውስጥ ትርጉም ከሌለው ነገ ነጻ ለመሆን መሰቃየት የለብንም። ነፃ መሆናችንን ቫልዩ የምናደርግ ከሆነ ግን አድዋ ሙዚየም ያስፈልጋል ማለት ነው። ጄኔሬሽን መማር አለበት። አድዋ ሙዚየም ሳትሰራ ጄኔሬሽን ነፃ መሆኑን ሳይማር ልክ አንድ አጀንዳ ሲወሰን የኢትዮጵያ አቋም አይደለም፣ ከአይኤምኤፍ ወስዳችሁት ነው የሚል ቁንጽል እውቀት አየር ሊሞላ ይችላል። መሀል ፒያሳ ከምናስገነባው መንደር ውስጥ በልዩ የማስታወቂያ ቅናሽ ዋጋ በካሬ ከዘጠና ሺህ ብር ጀምሮ የግለውን ቤት ይምረጡ። ባለ አንድ መኝታ አራት ነጥብ አራት ሚሊዮን ብር፣ ባለ ሁለት መኝታ ስምንት ነጥብ አምስት ሚሊዮን ብር፣ ባለ ሶስት መኝታ አስራ አንድ ሚሊዮን ብር ሆኖ የቤተሰብ ዋጋ ለሚጠቀሙ ደግሞ በካሬ ከ63 ሺህ ብር ጀምሮ እነሆ እያለን የእነዚህን የማስታወቂያ ዋጋዎች ተጠቃሚ የሚሆኑት 15 ደንበኞች ብቻ መሆናቸውን እናሳስባለን። ለበለጠ መረጃ በ0986 57 67 67 ላይ ይደውሉ። ሜሪት ፕሮፐርቲስ ለእርሶ በልዩ ጥቅም የቀረበ ስኪልድ የሆነ የተሰጠውን ጥንቅቅ አድርጎ የሚሰራ ሰው መፍጠር ብዙ ሴክተር ላይ ትራንስፎርም ማድረግ አለብን። እነዚህን አራት ፕሪንስፕሎች በመተግበር ብልጽግና ያረጋግጣል። በምን ላይ? በቅድሞቹ ፋውንዴሽን ላይ ቆሙ። ፋውንዴሽኖቹ ሲጓደሉ ፕሪንስፕሉን ኤክሰርሳይዝ ብናደርግም የተሟላ ውጤት አይመጣም። ይሄ ፕሪንስፕል ግን እንዴት ይተገበራል? ዘሃው ፓርት እንዴት ነው የምንመልሰው ሚል ሮድማፑ ያሳያል። ሀው ፓርቱን ካላየን ፋውንዴሽንና ፕሪንሲፕል ብቻውን በቂ አይደለም። ዛ ሀው ፓርቱን ፕሮፐርሊ ስንረዳ በዛ መነፅር እያየን ስንሰራ ካለም ጥርጥር የምናስበውን ነገር እናሳካለን። ዛሀው ፓርቱ ሶስት ቁልፍ ኤሪያስ አሉት። አንደኛው ሌቨሬጂንግ ነው። ኢትዮጵያ ታሪክ አላት። ኢትዮጵያ በጣም ብዙ ነገር አላት። ዝም ብሎ እንደምንለው መባላት ብቻ አይደለም። ከነዛ ወረቶች፣ ከነዛ ኳሊቲዎች፣ ከነዛ ጠንካራ ነገሮች መወሰድ አለበት። ትናንትና አይረባም ገደል ይግባ የሚል አፕሮች ትክክል አይደለም። ከትናንትና ጠቃሚ ጠቃሚ የሆነውን ነገር ተምረን ወስደን ለዛሬ ለነገ እንሰራበታለን እንጂ ትናንት ምንም ከሌለ ኢትዮጵያ የለችም ማለት ነው ነፃ መሆናችን ያልተገዛን መሆናችን በታሪክ ውስጥ ትርጉም ከሌለው ነገ ነጻ ለመሆን መሰቃየት የለብንም። ነጻ መሆናችንን ቫሊዩ የምናደርግ ከሆነ ግን አድዋ ሙዚየም ያስፈልጋል ማለት ነው። ጄኔሬሽን መማር አለበት። አድዋ ሙዚየም ሳትሰራ ጄኔሬሽን ነጻ መሆኑን ሳይማር ልክ አንድ አጀንዳ ሲወሰን የኢትዮጵያ አቋም አይደለም ከአይኤምኤፍ ወስዳችሁት ነው የሚል ቁንጽል እውቀት አየር ሊሞላ ይችላል። ለምሳሌ ታችኛውን ፓላስ ብንወስድ በተደጋጋሚ ተናግረናል። በሚቀጥለው ዓመት ከክረምት በኋላ ይመረቃል። ታችኛው ፓላስ በንጉሱ ጊዜ የተሰራ ነው። በጣም ጥሩ ስራ ነው፣ ከማርጀቱ እና ከመቆሸሹ በስተቀር። አሁን አድ የተደረገበት ቫሊዩ ግን ቤተ መንግስቱ ከነበረው ይዞታ ይበልጣል፣ ምንም ጥርጥር የለውም። በጣም ሰፊ ግንባታዎች ተካሂደዋል። እዚህ ግንባታ ውስጥ አምስት አስር የሚጠጉ ፓርትነርስ አሉ። በተወሰነ ደረጃ የፈረንሳይ መንግስት አግዞናል በተወሰነ ደረጃ ግለሰቦች የፈራረሱ ቤቶች ጥንታውያን ቤቶች በጣም አስውቦ ጠግነው ሬስቶራንት አድርገዋል። እዛ ግቢ እንደምታውቁት ፍልውሃ አለ ያን ፍልውሃ ሁለት ሶስት ሰዎች ይጠቀሙበት ነበር አሁን የኢትዮጵያ ህዝብ መጠቀሚያ እንዲሆን ስለታሰበ በጣም ሞደርን የሚባል እስፋ አለው ሂስቶሪካል ነገር አለው በርካታ ነገር አለው ግን ቅድም ባነሳሁላችሁ ኢኖቬቲቭ በሆነ አፕሮች ሰራ ነው እንጂ ምንም አይነት ከመንግስት ገንዘብ ጋር የሚያያዝ ጉዳይ የለውም። ለምሳሌ በተደጋጋሚ ጫካ ይነሳል። ጫካን እንኳን ጨርሶ ማሳየት ነው ጥሩ የሚሆነው። አሁን ጫካ ላይ ሰዎች ለጉብኝት ይሄዱና ቤት ይፈልጋሉ፣ ዋሻ፣ የጠቅላይ ሚኒስትሩም ቤት ይፈልጋሉ። የታለ ቤቱ ይላሉ ጫካ ላይ የግለሰብ ቤት መስራት አልጀመርንም። አላማው እሱ አይደለም። አላማው ይሄ የድንጋይና የአስፋልት ብቻ የሆነውን ከተማ ተጨማሪ አየር የሚያገኝበትን ፓርት መጨመር ነው። ጫካ ይሰራን ያለ ነው ፋይቭ ስታር ሆቴል ነው። ጫካ ይሰራን ያለ ነው ሞል ነው፣ መሰብሰቢያ አዳራሽ ነው፣ ኢንፍራስትራክቸር ነው። ከጥቂት ወራት በኋላ እንከፍትላቸዋለን። ብዙ አሉባልታ አለ በውስጥና በውጭ። እሱን ዝም ብለን ስራችንን የምንሰራው፣ ስንገልጠው ስለሚታይል ስንገልጠው ይታያል። ችግር የለውም። ለምን ፐርፐዝ እንደሚሰራ ያን ይታያል። አንደኛው ሌቨሬጅ ማድረግ ከትናንትናው ወረት ጠቃሚ ነገር መውሰድ ነው። ሁለተኛው ብልድ ማድረግ ነው፣ መገንባት ነው። ደግሞ ትናንትና እኛ ነፃ ወጣን፣ እኛ እንደዚህ ነበርን እያሉ እየተረቱ መኖርም አይደለም። አዳዲስ ነገር መገንባት ያስፈልጋል። በሁሉም መስክ ከትናንት መማር፣ አዳዲስ አስፈላጊ ነገሮች ደግሞ እየጨመሩ መሄድ ያስፈልጋል። ያንን ካላደረግን ተቋም ማንገነባ ከሆነ ፕሮጀክት አዳዲስ ፈጥረን ማንሰራ ከሆነ በነበረው ብቻ ተቸክለን ከተቀመጥን ነገን አስበን ልንሰራ አንችልም። ሶስተኛው ክሪቲካል ዘ ሃው ፓርት ግን ሊፍሮጊንግ ነው። ኢትዮጵያ አሁን በምትሄድበት ፔስ ከሄደች በ50 60 ዓመትም ቢሆን የምናስብበት ደረጃ አንደርስም። ሊፍሮግ ማድረግ አለብን። አንዳንዱ ነገር ላይ ዝላይ ያስፈልጋል። ለውጡ ሲመጣ በቱጂ እና በስሪጂ መካከል የሚሰቃይ ቴሌኮም ነበረን። ዛሬ የሚወራው ስለ 5G ነው። ይሄ ሊፍሮጊንግ ነው። ስቴፕ ባይ ስቴፕ ቢባል፣ አፍሪካ እስኪደርስ ቢባል፣ ሌላ ሀገር ምን ደረሰ ቢባል አናሳካው። ሞባይል ባንኪንግ ሊፍሮጊንግ ነው። ስንዴን በሚመለከት ምርቱ አይደለም ሊፍሮጊንግ ቲንኪንግ ነው። ቶውቱ ነው የስንዴ እሳቤ፣ ከውጭ የሚገባውን ስንዴ እናቆማለን አይደለም ሚለው ስንዴ ኤክስፖርት እናደረጋለን የምግብ ሶቨርኒቲ እናረጋግጣለን በስንዴ የምትረዳ ኢትዮጵያን እናስቆማለን ነው የሚለው እሳቤ በጣም ትልቅ ነው። ሊፍሮጊንግ ነው መሆን የነበረበት። አስር ኩንታል ትገዛለህ እሱን ተካ ነበር እንደዛ አይደለም ሀሳቤው። መሸጥ እንችላለን እርዳታ ማቆም እንችላለን። ይሄ አሁን የምንገባበት ሪፎርም የሶስተኛው የሊፕ ፍሮጊንግ አካል ነው ያንን ካደረግን ምንም ጥርጥር የለውም ብልጽግና እናረጋግጣለን ካልሆነስ መንደፋደፍ ነው ይሄን ለማድረግ አስቻይ ሁኔታ ኢትዮጵያ ውስጥ አለ ፖለቲካል ላንድስኬፑ ይመቻል የኢኮኖሚ ስርዓቱ ይመቻል የሰው ኃይላችን ያለበት የዕውቀት ደረጃ የብቃት ደረጃ የኮሚትመንት ደረጃ ያስችላል ወይ ኢነብለርስ አሉን ወይ የሚል ጥያቄ በጣም ክሪቲካል ነው። አለበለዚያ ዊሽ ሊስት ነው የሚሆነው። ኢነብለርስ በጣም በርካታ ጉዳዮች ቢነሱም ሶስት ቁልፍ ጉዳዮች ግን የተለዩ አሉ። አንደኛው ኤጁኬሽን ነው። ኤጁኬሽን ዝም ብሎ ሳይሆን ኤርሊ ኤጁኬሽን ስንት ዓመታችን ነው አሁን የትምህርት ሮድማፕ ሮድማፕ ሮድማፕ ካል መለስ ብላችሁ፣ የዚህ አጠቃላይ ለውጥ አካል ነው። ኤርሊ ኤጁኬሽን ላይ ካልሰራን ሰራን በቀር ኢኮኖሚ በምንለው ደረጃ ቢሆን የሚሸከመው አቅም የለም። ኤል ኤጁኬሽን በሚመለከት ባለፉት አምስት 6 አመታት ከ30 ሺ በላይ ኪንደር ጋርደን የህፃናት መዋለ ህፃናት ተገንብቶ ኢትዮጵያ ውስጥ 30 ሺ በላይ እዛ የተማረ ሰው 5 ዓመት 6 አመት 7 አመት ላይ ትክክለኛው ዘር የተዘራበት ሰው ነው አገር ወዶ የሚጠብቀው በሚል እሳቤ፣ ማለት ዩኒቨርሲቲ ላይ ያሁን የምታውቁት ነው። ከፍ ሲል ለመወጣቶችስ ፋይ ሚሊዮን ኮደርስ እንዴት ነው የምታዩት? ፋይ ሚሊዮን ኮደርስ እንኳን ተግባሩ ህልሙና ቅዠቱ እኮ በቂ ነው። የስንት አገር ፖፕሌሽን ነው ፋ ሚሊዮን ህዝብ ማለት። ፋ ሚሊዮን ወጣት ኮደርስ አስተምረን በሀገር ውስጥም ኢንተርናሽናሊም የቤት ሰራተኞች ከምንልክ የተማረ ስኪልድ ሰው ብንልክ ያዋጣልት በሚል እኮ አምስት ሚሊዮን ወጣት በተለያየ የኮዲንግ ኤሪያ ላይ እንዲማር ሰፊ ስራ ተጀምረዋል ይሄ አምስት ሚሊዮኑ በጣም ባጭር ጊዜ ከፈጠን ሊጠናቀቅ ይችላል። ከታች ይመጣውና መካከል ላይ ያለው ይሄ ሲዘጋጅ የኢኮኖሚ እድገቱን የሚሸከመው ትውልድ ይፈጠራል በምን በኤጁኬሽን አንዱ የነብለርስ እሱ ነው ጄኔሬሽን ላይ መስራት የትምህርት ኳሊቲ የሚያጨቃጭቀን ፈተና የሚያጨቃጭቀን ከዚህ ጋር የሚያያዝ ነው። ሁለተኛው አይነብለርስ ፖሊሲ ነው። ዝም ብሎ የተደፋፈኑ ፖሊሲዎች አሉ። ፕራግማቲስት ያልሆኑ የአይዲዮሎጂ እስረኛ የሆኑ የእኛ መስመር የእኛ እሳቤ ያሉ የኢትዮጵያን ልማትና ጥቅም ያላስቀደሙ የፖሊሲ እሳቤዎች ነበሩ። በጣም በርካታዎቹ ተቀይረዋል። በማክሮ ኢኮኖሚክ ረገድ የሚታዩ በሴክተር ረገድ የሚታዩ ለምሳሌ ኢንዱስትሪን ብቻ ብንወስድ፣ ግለሰቦች ፋብሪካ ፕላንት ከማድረጋቸው በተጨማሪ ኢንዱስትሪያል ፓርክ ብለን ጀምረናል። በሊፍሮጊንግ ቴክኖሎጂካል ኢንዱስትሪያል ኢንቫይሮንመንት እንፍጠር፣ ናኖ ቴክኖሎጂን ሮቦቲክስን አፕላይ እናደርግ፣ ፍሪ ትሬድ ዞን ፈጥረን እንደ ሲቲ ያሉ ኢንዱስትሪዎች እንፍጠር፣ ብዙ ገንዘብ ሳናውጣ ሳንበደርበት። ኢንዱስትሪያል ፓርክ ብድር ነው እንደምታውቁት ተበድረን እንደገና ደግሞ የታክስ ፎይታ ይታያል። ክፈሉ ስንባል ኢንዱስትሪው ምንም አያመጣም። ፍሪ ትሬድ ዞን ግን ባህሪው እንደዛ አይደለም። ባህሪው እንደዛ አይደለም። ያ የፖሊሲ ለውጥ በኢንዱስትሪ ረገድ ሊፕሮግ ለማድረግ የሚያግዘን ነው። ግን በፖሊሲ ያላወጣናቸው እኛ ዛሬ ያላወቅናቸው ያልገቡን ጉዳዮች አሉ። ይኖራሉ። አውቀን አልጨረስንም። ሶስተኛው ፈንዲንግ ነው። ኢትዮጵያ ትበልዝቅ ቤት ትቀይር፣ እርሻ ትቀይር፣ ቱሪዝም ትቀይር፣ ፈንድ ከሌለ ይሄ ሁሉ ነገር ሊሳካ አይችልም። የፈንዱ ምንጭ አንደኛ መንግስት ነው። መንግስት ኢንተርቬንሽኒስት ነው፣ አስፈላጊ በሆኑ ኤሪያ ላይ ኢንተርቪን የሚያደርግ ኢንተርፕሬናል መንግስት ነው፣ ስራ የሚፈጥር ሀሳብ የሚፈጥር ሰርቶ የሚያሳይ ነው እንጂ ቁጭ በሚጠብቅ አይደለም። ሁለተኛው ፕራይቬት ሴክተሩን ኢምፓወር ማድረግ አለብን። ፕራይቬት ሴክተር ባለፉት አራት አምስት ዓመታት አጠቃላይ ዲስፐርስ ከሚደረገው ብድር ውስጥ 78 ፐርሰንት ለፕራይቬት ሴክተር ይሰጥ ተሞክሯል ታውቃላችሁ። ብዙ የራሱ ጣጣ ቢኖርበት አሁን የምንወስደው የፖሊሲ እርምጃ ያንን በብዙ መንገድ ያሻሽላል፣ ያንኑ እሳቤ ያሻሽላል። ከፕራይቬት ሴክተር ውጭ ደግሞ ከየትኛውም አካል የሚገኝ ሪሶርስ ካለ ለቅሞ ልማት ላይ ማዋል ለቅሞ ማሸሽ አይደለም፣ ለቅሞ ለትውልድ በሚጠቅሙ ነገሮች ላይ ማዋል። ከየትም የተገኘ ሪሶርስ ፕሮፐርሊ መርተን ጥቅም ላይ ካዋል ነው ለብልጽግናችን መስፈንጠሪያ ሊሆን ይችላል። ፈንዲንግ ላይ ማናስብ ከሆነ ከየት ሪሶርስ እንደምናመጣ ማናስብ ከሆነ ሌላ ሁሉ ህልማችን ቅዠት ሆኖ ይቀራል። ይሄ ዴቨሎፕመንት መደመር በግልጽ ሮድማፑን አስቀምጦታል ምንም አዲስ ሀሳብ የለበትም። ይሄን ሁሉ ሲያወራ ግን ከግል ከመንግስት ከተለያየ ኃይሎች ገንዘብ አምጥቼ ፖሊሲ አሻሽዬ ኤጁኬሽን ላይ ሰርቼ ብልጽግና አረጋግጣለሁ። ኢነብለርስ ናቸው። ኢትዮጵያ መሬት አላት፣ ውሃ አላት፣ ኢነርጂ አላት፣ ከፍተኛ ማርኬት አላት፣ ልታመርት ትችላለች ብሎ ሲያስብ ምንም ቻሌንጅ የለውም፣ ይሄ ነገር ፈተና አልቦ ነው ብሎ አያስብም። ቻሌንጆች አሉት። አንደኛ ኢንቨስትመንት ጋፕ ነው። ቅድም እንደተነሳው ከፍተኛ ኢንቨስትመንት መሳብ ስንችል የኢንቨስትመንት ጋፕ አለ። ይሄን በሁለት መንገድ መቀየር አለብን። ኢትዮጵያ ውስጥ አንድ ሺህ አስር ሺህ ሀያ ሺህ ኢንቨስተር አንፈልግም። ዝም ብሎ አንድ ሚሊዮን ብር እያመጣ መሬት የሚወስድ ኢንቨስተር አንፈልግም። የምንፈልገው ነገር መቀየር የሚችል ኢንቨስተር ነው። መቶ ከሆነ መቶ ፕራክቲካሊ ለውጥ የሚያመጣ ሁላችን ተረባርበን የምናግዘው ኢንቨስተር ነው እንጂ ቀጥታ ሰተት አድርጎ መሬት የሚያሰጥ መሆን የለበትም። አሁን ማረም ያለብን መጠንቀቅ ያለብን አንዱ ነገር ይሄ ነው። ቅድም የተነሳው መጣበታለው የኢትዮጵያ የኢትዮጵያ ኢኮኖሚና የሌሎች አፍሪካ ሀገራት ኢኮኖሚ በፍጹም አንድ አይደለም። የኢትዮጵያ ኢኮኖሚ 99 ፐርሰንት የኢትዮጵያውያን ኢኮኖሚ ነው የኛ ኢኮኖሚ ነው። የኛ ኢኮኖሚ የሚሸከመውን ነገር ሌሎች ጋር እንዲሸከሙ ማስቻል ያስቸግራል። ነገር ግን ወደኛ ይመጣ የኢንቨስትመንት ፍላጎት መንግስት መሬት ስላለው ስለሚሰጥ ዶላር እዚህ ጋር 50 እዚህ ጋር 100 ስለሆነ ያ ለመጠቀም ከሆነ ዋጋ የለው። አቅም ያለው ነገር የሚቀየር ኢንቨስተር መሆኑ መረጋገጥ ይኖርበታል። ኢንቨስትመንት ጋፓ አለን ሲባል ትንሹም ትልቁ ማግበስበስ እንዳይሆን ማለት ነው። ሁለተኛው ኢንፍራስትራክቸር ጋፕ አለን። መንገድ የለም። መብራት ጀኔሬት አድርገን በየቤት ማድረስ አንችልም። ኤርፖርት በቂ የለም። ይሄ ወደብ አልባ ሀገር ነው። ሎጂስቲክስ በጣም በጣም ቁልፍ ነው፣ በንግድ ስርዓት ውስጥ ኢንፍራስትራክቸራችን አንዱ ዳውንሳይድ ነው። ለዚህ ጉዳይ እንደ ችግር የምንወስደው እንደ ቻለንጅ የምንወስደው ጉዳይ ነው። ሶስተኛው የተቋማት አቅም ነው። ተቋማት አቅም የላቸው ኢንስቲትዩሽንስ የተሰጣቸውን ተልዕኮ ለማሟላት የሚያስችል ብቃት፣ ቴክኖሎጂ፣ አሰራር አልፈጠሩም። ሰው ይሾማል ተቋሙን ሳይቀይር እንደው መንግስት እኮ እያለ ይውላል። የራሱን ስራ ሳይሰራ ማለት ነው። ቤቱን ያደሰ ሰው ነው ጎረቤት ላይ ቫልዩ አድ ማድረግ የሚችለው። ቤቱን ያላስተካከለ ሚኒስትር፣ ያላስተካከለ የስራ ኃላፊ ስለሌላው ባይናገር ነው የሚሻለው። መጀመሪያ የራስን ማስተካከል፣ ሁሉም የራሱን ካስተካከለ ሲደመር አገር ተቀየረ ማለት ነው። የተቋም ችግር አለ። መሀል ፒያሳ ከምናስገነባው መንደር ውስጥ በልዩ የማስታወቂያ ቅናሽ ዋጋ በካሬ ከዘጠና ሺህ ብር ጀምሮ የግልዎን ቤት ይምረጡ። ባለ አንድ መኝታ አራት ነጥብ አራት ሚሊዮን ብር፣ ባለ ሁለት መኝታ ስምንት ነጥብ አምስት ሚሊዮን ብር፣ ባለ ሶስት መኝታ 11 ሚሊዮን ብር ሆኖ የቤተሰብ ዋጋ ለሚጠቀሙ ደግሞ በካሬ ከ63000 ብር ጀምሮ እነሆ እያለን። የእነዚህን የማስታወቂያ ዋጋዎች ተጠቃሚ የሚሆኑት 15 ደንበኞች ብቻ መሆናቸውን እናሳስባለን። ለበለጠ መረጃ በ0986 57 67 67 ላይ ይደውሉ። ሜሪት ፕሮፐርቲስ። ለእርሶ በልዩ ጥቅም የቀረበ እዳ አለ። ይሄ እዳ እኮ የኢትዮጵያ ሕዝብ ማወቅ ያለበት። ይሄ እዳ ኮንሴሽናል ቢሆን ኖሮ፣ ኮመርሻል ባይሆን ኖሮ ምናልባት በተወሰነ መንገድ እንፈታዋ ይሆናል። ኮመርሻልም ሆኖ ለታለመለት አላማ ሙሉ በሙሉ ውሎ ቢሆን ኖረው መቶ ብር አመተን ለስራው አውለም ቢሆን ኖሮ ኮመርሻልም ሆኖ ባቀርነው ጊዜ ጨርሰም ቢሆን ኖሮ ኮመርሻልም ሆኖ መክፈል እንኳን ቢያቅተው ራሱን ማስተዳደር ቢችል ኖሮ። የኢትዮጵያ ጅቡቲ ባቡር እኮ እስከ ትናንትና ድረስ ሰብሲዲ ይደረጋል። ራሱ ራሱ ረን ማድረግ አይችልም፣ እንኳን እዳ ሊከፍል። የአዲስ አበባ ላይት ሬልዌይ እኮ ዛሬ ዛሬ አንድ ግለሰብ ባስና አይሱዙ ገዝቶ። መንግስትን ደጉመኝ አይልም። የራሱን አይሱዙ ጠግኖ ነዳጅ ሞልቶ የሚሰራበት እኛ ሃንድረድ ሶፍት ሚሊዮን ያወጣንበት ባቡር ከተማውን ከማበላሸቱን በላይ እራሱ ማስተዳደር አይችልም። እዳም ከፍለን ለሱም በየወሩ በየአመቱ እየደጎምን የሚኖረው እንደዚህ አይነት ብድሮች ኢትዮጵያን ገለዋታል። እነዚህም ብድሮች የሆነ ቦታ ላይ ማስተካከል ካልቻልን ችግር ነው። እዳ በሚመለከት ባለፉት ስድስት ዓመታት በየትኛውም ዓለም አቀፍ መድረክ አፍሪካ ዩኒየን ጨምሮ እዳ እዳ ያላልንበት ጊዜ የለም፣ እንደምታውቁት እና አሁን 4.9 ቢሊየን ዳላር እዳ የሚቀንስ ነገር ሲመጣ እሷ ነገር እንኳን ጥሩ ናት። ችግሩን እኔ እንጂ አይባልም። ደምሮ እንዴት ይጣላል? 4.9 ቢሊዮን ማለት እኮ ህዳሴ ማለት ነው። ሰዎች ከመሬት ተነስተው የህዳሴ መገንቢያ የሚያክል ገንዘብ እንካችሁ ሲሉን እንዴት ነው አቅለን የምናየው? ባይሰርዙት እሳ እንከፍላለን፣ ግድ ነው። ከፈልን እኮ ባለፉት አምስት ስድስት ዓመታት ኮሮናም እያለ ጦርነትም እያለ ከአስር ቢሊየን ዳላር በላይ የመንግስት ብቻ፣ አየር መንገድ፣ ቴሌኮም አይጨምርም። የመንግስት ብቻ ከአስር ቢሊየን ዳላር በላይ እኮ እዳ ከፍለናል፣ መክፈል ግድ ስለሆነ አሁን እዳ ሲሰረዝ የሚያላግጡ ሰዎች የሚገርሙት 30 ሚሊዮን ዩሮ ለቦንድ አንከፍልም ያኔ ስንል፣ ኢትዮጵያ ዲፎልት አደረገች አቼቼ ገዳይ እያሉ የሚደንሱ ሰዎች እኮ ናቸው። አሁን መልሰው ደግሞ እንዴት ተሰረዘ የሚሉት ማለት ነው። በነገራችን ላይ ያኔ 30 ሚሊዮን አንከፍልም ያልነው የዩሮ ቦንድ የዚህ ሪስትራክቸሪንግ አካል እንዲሆን ግፊት ለመፍጠር ነው። ምን አገኘን? ኢትዮጵያ አንድ ሚሊዮን ገደማ ይሮት ተበድራለች። የሆነ ጊዜ በዚህ ሽግሽግ አሁን በተፈጠረው ነገር ቢያንስ ቢያንስ ቢያንስ ቢያንስ ያ አንድ ሚሊዮን ወደ 800 ሺ ዝቅ ብሏል። ይሄን ለማትረፍ ነው ሰላሳውን እምቢ ያል ነው 800 ሚሊዮን ማለቴ ነው። ያኔ እምቢ ባንልና የዚህ አካል ባይሆኑስ እሱም በተለየ መንገድ ሃንድል አድርጉት ሊባል ይችላል። የለም በጋራ ነው የምናየው ስላል አሁን እዚህ ውስጥ ገብቶ ቢያንስ 200 ሚሊዮን ዶላር ሴቭ ማድረግ ተችሏል። ቢያንስ ነው ያልኩት። 4.9 ዳላር ዕዳችንን ማሸጋሸግ በጣም ጥሩ ነገር ነው፣ ግን በቂ አይደለም። ዓለም የተረጋጋች እንድትሆን ዓለም በትክክለኛው ትራክ እንድትሄድ አላግባብ ዕዳ የጫኑ ሀገራት መሰረዝ አለባቸው። አሁን ማቋማችን እሱ ነው፣ መሰረዝ አለበት፣ የእኛም የሌሎች አፍሪካ ሀገራት። አሁን መሰረዝ አይደለም ሽግሽግ ነው። ሽግሽጉ በራሱ ግን ትልቅ ድል ነው። በስንት ልመና በስንት ጭቅጭቅ በስንት ውዝግብ የመጣ ድል እኮ ነው። ዛሬ የአይኤምኤፍ ምናምን የሚባለው በነገራችን ላይ ኢኮኖሚስቶች የኢትዮጵያ ኢኮኖሚስቶች እዚህም ያላቸው ወልድ ባንክና አይኤምኤፍ ልክ እኛ በቃ እምቢ ስንላቸው እነሱ የሚጠፉ አይነት ነገር እንደዛ እኮ አደለም። ወልድ ባንክ የሚሰራ በጣም ብዙ አለም አለ። እና ወልድ ባንክ ልክ እኛን ወደ እነሱ ጉዳይ ማስገባት ለእነሱ የመጨረሻ ድል አድርጎ የሚወስድ እሳቤ ትክክል አደለም። እንደዛ አደለም ነገር እየው ሌላው ቻሌንጅ ፎሬን ኤክስቼንጅ ነው። ዶላር በሚመለከት ኤክስፖርታችን ችግር አለበት። አብዛኛው በኮንትሮባንድ ነው የሚወጣው። በቂ ዶላር አናመነጭም። ፍላጎታችን ደግሞ ትልቅ ነው። የሀገር ውስጥ ምርት መጠቀም ላይ እንደ ማህበረሰብ ይቀረናል ገና። በዚያ ምክንያት የዶላር ፍላጎታችን ከፍተኛ ነው። በፍላጎትና አቅርቦት መካከል ቅድም ለተነሳው ከፍተኛ ክፍተት አለ። ያ ለመሙላት ፕሮዳክቲቪቲ አንዱ መንገድ ቢሆንም እኛም ማናመርታቸው ጉዳዮችን ደግሞ ለመግዛት የሚያስችል አቅም መፍጠር ይጠይቃል። የኢትዮጵያ ኤክስፖርት ችግር አለበት። አንዳንድ ሀገራት ኤክስፖርት ኦሪየንትድ ብለው መቶ ፐርሰንት ለውጭው ዓለም ታሳቢ አድርገው ያመርታሉ። አንዳንድ ሀገራት ደግሞ በአፍሪካ ያመርቱና ምርጥ ምርጡን ኤክስፖርት አድርገው ትንሽ ዝቅተኛ ኳሊቲ ያለውና የማይረባውን ሎካል ይጠቀማሉ። አፍሪካ ውስጥ እኛ ጋር ተመልከቱ፣ ቡናን። ቡና እኮ በዓለም ላይ በጣም ከሚጠቀሙ ሀገራት አንዷ ኢትዮጵያ ነች። ቡናውን ጠጥተን ጠጥተን ሲተርፍ እኮ ነው ኤክስፖርት የምንለው ብዙ ሳንጠቀም ኤክስፖርት የምናደርገው ምናልባት አበባ ካልሆነ በቀረ ሁሉም የኛ ኤክስፖርት አይተሞች ሎካሊ የምንጠቀምባቸው ናቸው። ሁሉም ነገር ተጠቅመን ካበቃን በኋላ ትርፍ ነው የምንሸጠው። ኤክስፖርት ኦሪየንተድ የሚባለው እንደዛ አይደለም። ሳትጠቀም አምርተህ ሽጠህ በዶላሩ አንዳንድ የሚያስፈልጉን ጉዳዮች ማሟላት ነው። ይሄ ጉዳይ እንደ ቻሌንጅ ይታያል። ምንም እንኳን የበለፀገች የተለወጠች ሀገር መፍጠር ብንፈልግም ችግሮች ደግሞ አሉብን። ጠንካራ ጎንስ አሉ፣ ይታወቃሉ እነሱ፣ መግለጽ አያስፈልግም። መተው ይሻላል። ኢኮኖሚክ ኦፕን አፕን በሚመለከት ግን በጣም ይገርመኛል። የኢትዮጵያ ምሁር ኢኮኖሚክ ኦፕን አፕን በሚመለከት ሁለት ሶስት ፋክቶች እንመልከት። አንደኛ አይ ኤም ኤፍ ከኢትዮጵያ ጋር በፕሮግራም መስራት የጀመረው በ1948 ነው። በጃንሆይ ጊዜ በኤርባስ ሳይሆን በዳኮታ እየመጣ ማለት ነው፣ ቀናት እየፈጀበት ከንጉሱ ጋር በነበረው ፕሮግራም ከብዙ ድርድር በኋላ 1948 የዛይ 70 ምናምን ዓመት ማለት ነው። ንጉሱ ያገኙት ገንዘብ 300ሺ ዶላር ነው፣ የመጀመሪያው ፕሮግራም። በመንግስቱ ጊዜ፣ በደርግ ጊዜም ሁለት ፕሮግራሞች ነበሩ። ያልነበርረ እንዳይመስላችሁ ማለት ነው። በዚያ ጊዜ ደግሞ 11.8 ሚሊዮን ዶላር ተገኝቷል፣ በእንደዚህ አይነት አሬንጅመንት። በኢህአደግ ጊዜ ስትራክቸራል አድጀስትመንት የሚባል ሳፕ ታስታውሱ ከሆነ የምታውቁ ሰዎች ፒአርዲፒ የሚባል ሶስት ፕሮግራሞች ነበሩ። ኢህአደግ 88 ሚሊዮን ዶላር ገደማ አግኝቷል ከዚህ ፕሮግራም። ምን አድርጎ ሃምሳ ስምንት ፐርሰንት ዲቫሉዌሽን ሰርቶ ሃምሳ ስምንት ፐርሰንት ዲቫሉዌሽን ሲሰራ ያኔ ፍሎት ቢደረግ ኖሮ ይሄ ሁሉ ስቃይ ዛሬ የለም። አዲስ ክስተት በቃ ተደርጎ ማያቅ ነገር አሁን የመጣ አድርጎ የሚያስቡ ሰዎች ይገርሙኛል። ወደ ኋላ እንዴት ዳታ እንደማያዩ ሲሰራ ነበር ፕሮግራም። የእኛ ጊዜ ያለው ፕሮግራም ለየት የሚያደርገው ምንድን ነው? አንደኛ ሆም ግሮውን ሪፎርም ፕሮግራም ስላለን እሱን ተቀበሉ ነው። እሱን ተቀበሉ፣ እሱን ተቀበሉ። ዝም ብሎ ቀላል እንትን አይደለም፣ ቀላል ቋንቋ አይደለም። በውስጥ ጣጣ አለበት። ዘረዝረዋሉ ችግሩን። ይሄም ሆኖ ግን ኢኮኖሚክ ኦፕን አፕ የሚል ዲሲዥን ይሄ መንግስት የወሰነው ከለውጡ ማክሲመም ከአንድ ወር በኋላ ብልጽግና የሚባል ፓርቲ ሳይፈጠር የኢህአደግ ስራ አስፈጻሚ በዚሁ አዳራሽ ውስጥ ኢኮኖሚያችን ኦፕን አፕ ካላደረግን በቀር መቀጠል አንችልም ብሎ ወስኗል ሚዲያ ዘገባም ተመልከቱ ቃለ ጉባኤም ተመልከቱ ለምን ወሰነ ሪዘርቫችን በጣም ዝቅተኛ ሆኖ ሁለት ሳውዲ እና ዩኤኢ ዲፖዚት ያደረጉት ገንዘብ ብቻ የነበረው በዛ ጊዜ ለዛ ጠቅላይ ሚኒስትር ኃይለማርያም ምስጋና ይገባቸዋል ብዙ ብለው በሳቸው ጊዜ የመጣ ዲፖዚት ያ ዲፖዚት ባይመጣ ኖሮ ያኔም ኢኮኖሚክ ኮላፕሱ ያጋጥም ነበር። ያው እኛ ስለማናቀው ታሪኩን ካሆነ በቀር በዲፖዚት መቀጠል ስለማንችል ኦፕን አፕ ያስፈልጋል ብለን ሆም ግሮ ሪፎርም አጀንዳ አንድ ብለን ወደ ቴን ቢሊዮን ዳላር ገደማ አምጥተን በተወሰነ ደረጃ የነበረውን ጭንቀት ማስተንፈስ ችለን ነበር። ኮሮና ጦርነት፣ ምናም መጥተው ተባባሪ አካላትም እጅና እግራቸውን ሰብስበው ወደ ኋላ ባይመለስ በሆም ግሮ ሪፎርም አጀንዳ የምንሄድበት ስቴፕ ብዙ ርቀት ይወስደናል። ቻለንጆች ተነበሩ ያልተገመቱ። ሆም ግሮ ሪፎርም አጀንዳ ሁለት እነዛን ችግሮች በሚቀርፍ መንገድ ወጣ ማለት ነው። ስለዚህ የጸደቀው ሪፎርም መንግስት ተቀይሮ አንድ ወር ወይም አንድ ወር ተኩል የመጀመሪያ ኢህአዴግ ስብሰባ ስራ አስፈጻሚ፣ እኔ የመራሁት የመጀመሪያው አጀንዳ ኢኮኖሚክ ኦፕን አፕ ነው። የመጀመሪያው አጀንዳ ዛሬ ምናምን። ከዛ በኋላ መደመር በዝርዝር በፍኖት አስቀምጧል እንዴት አድርጎ ጉዳዩ እንደሚፈታ ሁለተኛ አፍሪካ ውስጥ አሁን የሚገርመው ነገር ኢትዮጵያ ከዓለም ክለብ ውስጥ ወጥታ ወደ ሌላ ቦታ እየገባች ቢሆን ኖሮ ቢያነጋግረም ባይከፋ ነበረ አፍሪካ ውስጥ ከአንድ እስከ አስር ትልልቅ ኢኮኖሚ ካላቸው ሀገራት እኛ በነበርንበት የተቆለፈ ኢኮኖሚ የሚሰራ ሀገር የለም ሁሉም ሀገር በማርኬት ይዳኛል እኛ ግን እዚህ ጋር ራሳችን አስረን በሌላ መንገድ ደግሞ በማርኬት ውስጥ አድቫንቴጅ መውሰድ እንፈልጋለን። አብሮ አይሄድም። ወደ ዓለም ተቀላቀልን እንጂ እኛ ከዓለም አልወጣንም። አምስት ስድስት ከተዘጉ ሀገሮች ወጥተን ስራ እየሰሩ ነው ወደሚያድጉ ሀገራት፣ ስታግናንት ያልሆነ ኢኮኖሚ ወዳላቸው ሀገራት ነው የገባ ነው እንጂ በዚህ ሂደት እኛ ከሌላ ተአምር ተፈጥሮ ከዓለም ወጥተን ለብቻችን የተነጠልን አይደለም። ሶስተኛ ሲኤፍቴ እኮ ፈርመናል። በአፍሪካ ውስጥ ኮመን ፍሪ ትሬድ አግሪመንት ፈርመን አብረን እነግዳለን ብለን ዓለም አፍሪካ እየተዘጋጀ ባለበት ሁኔታ እኛ እንዴት ልንሰራ ነው ነገ ታለን